ጤና ይስጥልኝ እንዴት ናችሁ? እንደ ሰነበታችሁ? መንጃ ፍቃድ መማር ለምትፈልጉ ሁሉ የማሽከርከር ህግ በአምስት ይከፈላሉ። እነሱም አንድ አሽከርካሪ ማወቅ ያለበት አምስት መመሪያዎች አሉ። እነሱም ዓለም አቀፍ የትራፊክ ቋንቋ ህግ ሲባሉ፣ ሁለተኛ የትራፊክ ህጎችና ደንቦች፣ ሶስተኛ የፍጥነት ወሰን፣ አራተኛ የማሽከርከር ርቀት ወሰን፣ አምስተኛው የአሽከርካሪዎች የእጅ ምልክት ናቸው። እነዚህን በጥልቀት እናያለን ማለት ነው። እንደው ትራፊክ ማለት ነው ለምንለው ማንኛውም ተንቀሳቃሽ ተላላፊ የሆነ ነገር ሁሉ ትራፊክ ይባላል ማለት ነው። ትራፊክ በሚንቀሳቀስበት በሚተላለፍበት ቦታ በሶስት ይከፈላሉ። እነሱም አንደኛ በየብስ የሚንቀሳቀሱ፣ ሁለተኛ በባህር ወይም በውሃ የሚንቀሳቀሱ፣ ሶስተኛ በአየር የሚንቀሳቀሱ ተብለው ይጠራሉ። አንደኛ በየብስ የሚንቀሳቀሱ የምንላቸው ተሽከርካሪዎች ሰው እንሰሳ የመሳሰሉ ሲሆኑ፣ ሁለተኛው በባህር ወይም በውሃ የሚንቀሳቀሱት ጀልባ መርከቦች የመሳሰሉት ናቸው። በአየር የሚንቀሳቀሱት መንኮራኩር አይሮፕላን አዋፋት እና በራሪ አካላት ምን ያቃጥ ፍቃድ መማር ለምትፈልጉ በሙሉ እኔ ሮዳስ እባላለሁኝ። በዚህ ቻናል አዲስ እንደመሆን ይመጠን በአውቶሞቲቭ ቴክኖሎጂ አጥንቼ በዚህም ላይ የመንጃ ፈቃድ የማስተማር ፍቃድ ከትራንስ ትራንስፖርት ሚኒስቴር ፍቃድ ያገኘው ሲሆን ሌላው ደግሞ በተጨማሪ በማርኬቲንግ ማኔጅመንት ድግሪ ሲኖረኝ፣ ይህ ቻናል የከፈትኩት ኦንላይን ላይ መማር ለምትፈልጉ እውቀታችሁን ለማዳበር ለምትፈልጉ ይሁን ብዬ ነው እና ለማበረታታት የሚቀጥለውንም ክፍለ ጊዜ እንዲደርሳችሁ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ሰናምኑልኝ አብረን እንቆይ።